ከለውጡ ትሩፋቶች ተጠቃሚዋ አንዷ እናት ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ነች። ለማስታወስ ያክል ሲኖዶሳዊ አንድነት የተመሰረተው ለቤተክርስቲያኒቱ ተግዳሮት የነበረው በሁለት ተከፍሎ የነበረው ቤተክርስቲያኒቱ አስተዳደር ወደ አንድነት መምጣቱ አንዱ ትሩፋት ነው። ድሮ ከንቲባ ምናልባች በመንገድ ሲያልፍ በርቀት የምንመለከትበት ታሪክ ተቀይሮ ልክ እንደ ስቴክሆልደር ቢሮቸው ድረስ እየገባን እንደው ተጋነነ ይባል በሶስት ወር አንዴ እየተገናኘን ልማቶቻችን እንዲፋጠኑ ጥያቄዎቻችን እንዲመለሱ ስላደረጉ ቤተክርስቲያን ታመሰግናለች። ይህን ሳንገልጽ ብናልፍ ታሪክም ስለሚወቅሰን፣ ጥያቄዎቻችን የመለሱ ደግሞ የሚገባንን ብቻ ሳይሆን የማይገባንን ጭምር ነው። እንደምታውቁት በመልሶ ማልማት የሚለቀቁ ቦታዎች ምትክ የሚሰጥበት የከተማ አስተዳደሩ አዋጅ አለ። ማስፈጸሚያ ደንብም አለ። የቤተ ክርስቲያኒቷ ይዞታዎች ግን በካቢኔ በልዩ ሁኔታ በመወሰን አንድም ካሬ ሳይቀንስ አራዳ ላይ የተወሰዱ ቦታዎችን እዛው አራዳ ላይ እንዲሁም የተበታተኑ ይዞታዎችን ለቤተ ክርስቲያኒቷ ለማልማት እንዲያመች በአንድ ቦታ ላይ እያጠቃለሉ ሰጠው። ቤተ ክርስቲያኒቷን ያከበሩ ስለሆነ የታላቅ ጉባኤ እንዲያመሰግን ላይ ይጠይቃለሁ።